አጠቃላይ የትምህርት ጥራት ማሻሻያ ፕሮግራም በዓለም ባንክ ድጋፍ በሀገሪቱ በሚገኙ ክልሎች እየተተገበረ መቆየቱ ይታወቃል። የደቡብ ኢትዮጵያ ክልላዊ መንግሥት ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ በመድረኩ መክፈቻ ላይ ተገኝተው እንደተናገሩት በክልሉ በትምህርት ዘርፍ የሚስተዋሉ ችግሮችን ለቅሞ በመፍታት ረገድ ስራዎች ተጀምረዋል። ከሀገራዊ ኢኒሼቲቮች በተጨማሪ በክልል ደረጃ በትምህርት ቤት ያለውን በተለይ የተማሪዎችና ለመምህራን የሚሆኑ የመጽሐፍትን እጥረት ለመቅረፍ አንድ መጽሐፍ ለአንድ ተማሪ በሚል ኢኒሽቲቭ በርካታ ሀብት በመሰብሰብ እነዚህን አስፈላጊ ግብአቶችን በማሳተም ለየትምህርት ቤቱ ተደራሽ በማድረግ ያለውን የግብአት ችግር ለመቅረፍ በርካታ ስራዎች እየተሰሩ ይገኛሉ። በይበልጥ በመምህራንና በትምህርት ጥራት ዙሪያ የሚስተዋሉ ተግዳሮቶች መፍትሄ ያገኙ ዘንድ መጠነ ሰፊ ስራዎች መጀመራቸውን አውስተው ለዚህም ስኬት ባለድርሻ አካላት እገዛ ሊያደርጉ ይገባል ብለዋል። በሀገራችን ደረጃ በትምህርት ጥራት ላይ፣ በመምህራን ብቃት ላይ፣ በትምህርት ግብዓት ላይ ያሉትን ክፍተቶችና ችግሮች በሂደት ለማስተካከል እንደ ሀገር የስርዓተ ትምህርት ለውጥ የፖሊሲ ለውጥ በማድረግ ስብራቶችን ለመጠገን በርካታ ስራዎች እየተሰሩ እንዳሉ ይታወቃል። በትምህርት ሚኒስቴር የስራ አመራር ዋና ስራ አስፈጻሚ ዶክተር ይበልጣል አያለው በበኩላቸውም በክልሉ ከ26 ሚሊየን በላይ ተማሪዎችን ተጠቃሚ ያደረገው አጠቃላይ የትምህርት ጥራት ማሻሻያ ፕሮግራም የተፈለገውን ውጤት የተመዘገበበት ስለመሆኑ አንስተዋል። የመጀመሪያው ከትምህርት ጥራት ጋር በተያያዘ በምዕራፍ አንድ የትምህርት ጥራት ማሻሻያ ፕሮግራም ቀርጾ ለረዘም ላሉ ዓመታት ስራውን ሲሰራ ቆይቷል። በዚህም አመርቂ ውጤት እንደተገኘ እማኞች ነን። በሀገሪቱ በሚገኙ ክልሎች ከ45 ሺህ በላይ ትምህርት ቤቶች በዚህ ፕሮግራም ተጠቃሚ መሆናቸውን ያነሱት ዋና ስራ አስፈጻሚው ለዚህም የዓለም ባንክ ከሀገሪቱ መንግስት ጋር ያደረገው ጥረት ከፍተኛ ነው ብለዋል። ይህ ፕሮጀክት ከ26 ሚሊዮን በላይ ተማሪዎችን ተጠቃሚ ያደረገ ፕሮጀክት ነው ከስምንት መቶ ሺህ በላይ የሚገኙ በመላ ሀገራችን ከሚገኙ መምህራንን እንደዚሁ በአቅም ግንባታና በተለያዩ መንገዶች ተጠቃሚ እንዲሆኑ ያስቻለ ትልቅ ፕሮጀክት ነው። በአጠቃላይ ወደ 45 ሺህ የሚሆኑ ትምህርት ቤቶች ተጠቃሚ ነበሩ። በዚህ ፕሮጀክት ከተለያዩ ክልሎች የተወጣጡ የትምህርት ቢሮ የስራ ኃላፊዎች በበኩላቸውም አጠቃላይ የትምህርት ጥራት ማሻሻያ ፕሮግራም በየክልላቸው የተሻለ ውጤት እንዲመዘገብ እገዛ ማድረጉንም ለደቡብ ቴሌቪዥን ተናግረዋል በዚህኛው ፕሮግራም በተለይ ከ1222 በላይ ትምህርት ቤቶች ተጠቃሚ ሆነዋል በዚህም ደግሞ ከ200 እስከ 300ሺ ያክል ተማሪዎቻችን አድረስ ማድረግ ችለናል ማለት ነው እንደ ኦሮሚያ ክልል ልዩ ፍላጎት ያላላቸው ተማሪዎች ተጨማሪ የልዩ ፍላጎት ማስተማሪያ መማሪያ ድጋፍ መሳሪያዎችን በመግዛት ትልቅ ትልቅ ሚና ተጫውተዋል ማለት ይቻላል። በስኩል ግራንት የመማር ማስተማር ሂደታቸው ላይ ድጋፍ ስለሚያደርግላቸው የተማሪ መጸዳጃ፣ የክፍል ውስጥ የመማር ማስተማር ሂደቶችን፣ ወርክሽቶችን፣ ስልጠናዎችን ሲደግፉበት የነበረበት ነው። ከተማና ገጠር ያለው ሴትና ወንዱ እንግዲሁም አካል ጉዳት ያለበትና የሌለበትን ተማሪ አመጣጥኖ አግባብ ያለው አገልግሎት እንዲያገኙ የማድረግ ስራ ነው። በዚህ ረገድ ሰፊ ስራዎች ተሰርተዋል። የአካቶ ትምህርት ማዕከላት ተቋቁመዋል።